ሰላም ጤና ይስጥልን እንደምናላችሁ ውድ የኤንቢሲ ኢትዮጵያ ተመልካቾቻችን እንኳን ለጸሎተ ሐሙስ በዓል በሰላም አደረሳችሁ እያለን ዛሬ የጸሎተ ሐሙስን ምክንያት በማድረግ ከስቱዲዮ ወጣ ብለን ተገኝተናል። እንግዲህ የጸሎተ ሐሙስን ስናስታውስ ቀድመው ከሚነሱ ጉዳዮች መካከል አንዱ ጉልባን ነው። እንግዲህ ጉልባን እንዴት ይዘጋጃል፣ ለምን ይዘጋጃል፣ ሃይማኖታዊ ሂደቱስ ምን ይሆን የሚለውን ወደ ውስጥ ገብተን አብረን እናያለን። ቀደም ሲል እንደነገርናችሁ የጉልባንና አዘገጃጀት ከምታሳየን እንግዳችን ጋር ቀርበናል። እንደምን አለሽ? አለ ሰላም ነው እግዚአብሔር ይመስገን። እንኳን አደረሰሽ እንኳን። እስኪ ለተመልካቾቻችን እራስሽን አስታውቂልን። ሳምራዊት ሞላ እባላለሁ። እንግዲህ የጉልባን አዘገጃጀት ለማየት ነው እዚህ የተገኘ ነው። እዚህ ጋር ለጉልባን የሚጠቅሙን የሚጠቅሙ ግብአቶች መሰሉኝ ያሉት። እንግዲህ ምን ምን እንደሆኑ እስኪ ንገሪኝ። እሺ እንግዲህ ጉልባን የሚዘጋጀው በባቄላ እና በስንዴ እህል ነው የሚዘጋጀው። ከስንዴም የተመረጠ ከባቄላም የተመረጠ ይባላል ቢቻል እና እዚህ ጋር ያለው የስንዴ እህል ነው። የተፈተገ ስንዴ ይህ እንዲህ ነው። ከላይ ያለው ገላው የወጣ ማለት ነው። ባቄላም እንዲሁ ቆዳው የወጣለት የተከካ ባቄላ አዘጋጅተናል ጉልባን። ምክንያት ይኖረው ይሁን፣ ምክንያቱም ስንዴዎቹ አሁን የተፈተጉ ናቸው። የተፈተገ ስንዴና የተከካ ባቄላ ነው። ምክንያት ይኖረው ይሁን እንደዛም ይሁንበት፣ ምክንያቶች አሉት። ያው እኔ እንደማውቀው ምክንያቶቹ አንደኛ፣ የባቄላው መከካቱ፣ ቆዳው ከላዩ ላይ መነሳቱ የኢየሱስ ክርስቶስን የመገረፉን፣ የስቃዩን፣ የእንግልቱን ምሳሌ ለማድረግ ስንዴውን መቅረቡ ደግሞ ያስራት የምናወጣበት ነው። ስንዴ እንደ ክርስትና ሃይማኖት እንዲሁም ደግሞ በዕለተ ሐሙስ ከሐዋርያቱ ጋር ሆኖ ቁርባን ስላደረገ ለሱ ምሳሌ ለማድረግ ስንዴ ሆኗል። እንዲሁም ደግሞ ባቄሎም ደግሞ መፈተጉና መከካቱ ለእንግልቱ፣ ለስቃዩ፣ ለመገረፉ ቆዳው ከላዩ ላይ ለመነሳቱ ምክንያት ሆኖ የሁለቱንም ፈትገን ቆዳቸውን አንስተን እናዘጋጃለን ማለት ነው። በጣም ጥሩ። ቀጣይ የሚሆነው ፕሮሰስ ምንድን ነው? እንግዲህ ፈተግን፣ አሁን የተለቀመ የተፈተገ ባቄላ ነው ስንዴውም እንደዛ። ቀጣይ ፕሮሰሳችን ምንድን ነው የሚሆነው? ቀጣይ የሚሆነው እንግዲህ በደንብ እናጥበዋለን። ንጹህ መሆን አለበት። ሁለቱንም በደንብ አጥበን፣ እኔ እንደውም ሙቅ ውሃ ማዘጋጅ ይቻለሁ። በደንብ ካጠብን በኋላ ቅድሚያ ስንዴውን እናደርጋለን። ስንዴው በሰልሴ ባቄላውን እንጨምራለን ማለት ነው። ሂደቱን አብረን የምናየው ይሆናል። እሺ ስለዚህ ከስንዴውን ጀምር ያው እንደ መጠኑ ነው የሚሆነው። ምን ያህል ሰው ነው ነው ጥያቄ። እንግዲህ በሚመጣውና በሚጠራው ሰው ልክ እንግዲህ ተከክቶ በደንብ የታጠበው ባቄላ ይሄን ይመስላል። እንደምታዩት የኔም ስንዴ ያው ንጹህ ሆኖ ሆኖንም ይውት እንደዚህ እስኪሆን መታጠብ አለበት። በደንብ ነው ውጥበት የሚፈልገው። ዶሮ እንደምናጥበው መሰለኝ። እንግዲህ አሁን በደንብ የፈተግነው እስቲ ወደ ቀጣዩ እንሂድ ደግሞ እሺ። ስለዚህ ከዚህ በኋላ ስንዴያችንን እንጥዳለን። ቀድሞ የሚገባው ስንዴው ነው። ቀድሞ የሚገባው ስንዴው ምክንያቱ ኖሮ ይሆን ለሱ ከመብሰል አንጻር እንዴ፣ ትንሽ ጊዜ ስለሚፈጅ ስንዴው እናደረግና ከዛ ባቄላውን እንጨምራለን ማለት ነው ቆንጆ ተደርጎ የታጠበ ስንዴ ተዘጋጅቷል። ስለዚህ ከዚህ ጋር ውሃ አሞቄ የነበረ ያሞቅነው ውሃ ላይ የፈላ ውሃ ላይ እንጨምረው እና ከዛ ደግሞ ስንዴያችን ትንሽ ገባ ሲለው ባቄላ እንጨምራለን ማለት ነው። እዚህ ስንዴያችን እናስገባ። ተመልሰናል ተመልካቾቻችን። እንግዲህ እንዳያችሁት የታጠበውን የተፈተገውን ስንዴ ወደ ድስት ውስጥ ጨምረናል። ቀጣዩ የሚሆነው ከተወሰኑ ደቂቃዎች በኋላ ባቄላውን መጨመር ነው። ጉልባኑ እስኪደርስ ድረስ እኛም ቡና እያፈላ እንጨዋወታለን። አብራችሁን ቆይ ኢትዮጵያ ታበሰነ እንግዲህ ቅድም እንዳወራ ነው ጉልባን ከሃይማኖታዊ ሂደቱ ባሻገር ማህበራዊ ሕይወት ላይም ተጽዕኖ እንዳለው እያወራን ነበረ። ምን አይነት ተጽዕኖ ነው ያለው? እንግዲህ እኔ ልጅነቴን ሳስታውስ ለምሳሌ በጣም ከማስታውስበት ነገር አንዱ የጸሎተ ሐሙስ ጉልባን ሲበላ አምካኮ ሲበላ ምናምን እኛ ቤት ሰው ሲሰበሰብ ልጆች ጎረቤት ቤት ነው ምን ሆነው ከዛ የስቅለት ፊልም እናያለን ምናምን እና በጣም ነው ደስ የሚለው እየዞርሽ የሰፈሩን ሰው ምግብ መብላት እንደ ልጅ በጣም የሚያስደስት ነገር ነው። ከዛ ግን ከዛ ሁሉ በተጨማሪ ደግሞ እርስ በርስ እንድንገናኝ እንድንሰባሰብም ያደረገናል። እኔ እንደዛ አይበላም። የጉልባን የምትካፈዩ ነው፣ ለብቻሽን የምትበዩም አይደለም። አሁን ብዙ ሰዓት ልብለውን ብትይው የሚሰለች ይመስለኛል። እንደኔ አሁን እኔ ያን ያህል በጣም ብዙ መብላት የምችል አደለም ገባሽ። እና ይሄ እንዴት ነው የምትቀምሹ ነው፣ ከእንትናም ቤት ሄደሽ የምትቀምሹ፣ ከእንትናም ቤት ሄደሽ የምትቀምሹ፣ የምትካፋዩ ምግብ ነው። እናሱ ደግሞ እንድንቀራረብ እንድናወራ፣ እንድንተያይ፣ እንድንጠያየቅ ያደርገናል። እናሱ ደስ ይላል። እንግዲህ ጉልባናችን ደርሷል። በደንብ በብኑ ነው የበሰለው። እንግዲህ እንደሚታየው ተመልካቾቻችንም ማየት ይችላሉ። ብቻውን የሚበሉት ሰዎችም አሉ፣ ግን ብዙ ጊዜ በአዋዜ ወይ በሚጥሚጣ ሲሆን ጥሩ ነው። አርግልሽ። እሺ፣ ይበቃል። እንግዲህ ቀምሰን ያለውን ምላሽ ደግሞ እናሳውቃችኋለን። በጣም ቆንጆ ነው እውነት ይሄ የቅዝቃዜውም ከዛ ከጨው ጋር ተዋህዶ ያለውም ጣም በጣም ቆንጆ ነው። እንግዲህ የጉልባን አዘገጃጀት ከመጀመሪያው ጀምሮ ሂደቱን እያየን ነበረ። በጣም የሚገርም ጣዕሙ አፍ ላይ የሚታወቅ ቆንጆ ጉልባን ነበረ ያዘጋጀሽልን በጣም እናመሰግናለን። በዚህ አጋጣሚ መልካም ምኞትሽን መግለጽ የምትፈልጊው ካለ ለቤተሰቦቼ እንዲሁም ለመላው የኢትዮጵያ ሕዝብ እንዲሁም የክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ አደረሰን። መልካም በዓል። አመሰግናለሁ። አንቺን ቤቴ ድረስ ስለመጣሽ እንኳን አደረሰሽ፣ እንኳን አብሮ አደረሰን። በጣም ነው የምናመሰግነውኛም እንግዲህ ተመልካቾቻችን የጸሎተ ሐሙስን ምክንያት በማድረግ ከስቱዲዮ ወጣ ብለን በሳምራዊት ቤት ተገኝተን ያደረግነው ቆይታ ይህን ይመስል ነበረ። እንግዲህ ጉልባናችሁንም እናንተ ለጸሎተ ሐሙስ ቤታችሁ ውስጥ ሞክሩት። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከኤንቢሲ ኢትዮጵያ ጋር አብሮነታችሁ አይለ ኢትዮጵያ